ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ጥቅምት አምስት ወይም ኦክቶበር 15 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 172 ብር ከ98 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 147 ብር 65 ሳንቲም ገዝቶ 150 ብር 60 ሳንቲም እየተሸጠ ነው። በንግድ ባንክ 141 ብር 59 ሳንቲም ተገዝቶ 144 ብር 43 ሳንቲም በመመንዘር ላይ ነው። 1 ዩሮ በጥቁር ገበያ 200 ብር 92 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 171 ብር ከ80 ሳንቲም ገዝቶ 175 ብር ከ23 ሳንቲም እየሸጠ ነው። በንግድ ባንክ 164 ብር ከ35 ሳንቲም ተገዝቶ 167 ብር ከ67 ሳንቲም በመሸጥ ላይ ይገኛል። አንድ የስዊዝ ፍራንክ በጥቁር ገበያ 215 ብር ከ90 ሳንቲም እየተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 182 ብር ከ22 ሳንቲም ገዝቶ 185 ብር ከ86 ሳንቲም እየሸጠ ነው። በንግድ ባንክ 173 ብር ከ54 ሳንቲም ተገዝቶ 177 ብር ከ01 ሳንቲም በመሸጥ ላይ ነው። አንድ የካናዳ ዶላር በጥቁር ገበያ 123 ብር ከ19 ሳንቲም እየተመነዘረ ይገኛል። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ሲሆን 102 ብር ከ93 ሳንቲም ገዝቶ 104 ብር ከ99 ሳንቲም እየተሸጠ ነው። በንግድ ባንክ 99 ብር ተገዝቶ 100 ብር ከ98 ሳንቲም እየተሸጠ እንደሚገኝ መመልከት ችለናል። አንድ የአውስትራሊያን ዶላር በጥቁር ገበያ 112 ብር 57 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 94 ብር ከ39 ሳንቲም ገዝቶ 96 ብር ከ27 ሳንቲም እየተሸጠ ነው። በንግድ ባንክ 91 ብር ከ04 ሳንቲም ተገዝቶ 92 ብር ከ86 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ይዋን በጥቁር ገበያ 24 ብር ከ26 ሳንቲም እየተመነዘረ ነው። የቻይና ይዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 20 ብር ከ48 ሳንቲም ገዝቶ 20 ብር ከ89 ሳንቲም እየተሸጠ ነው። በንግድ ባንክ 19 ብር ከ46 ሳንቲም ተገዝቶ 19 ብር ከ85 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገቢያ 231 ብር እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ሲሆን 197 ብር ከ78 ሳንቲም ገዝቶ 201 ብር ከ74 ሳንቲም እየተሸጠ ነው። በንግድ ባንክ 185 ብር ከ10 ሳንቲም ገዝቶ 188 ብር ከ80 ሳንቲም በመሸጥ ላይ ነው። አንድ የኩዌስ ዲናር በጥቁር ገበያ 562 ብር ከ95 ሳንቲም እየተመነዘረ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ09 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም ዱባይ ድርሃም በጥቁር ገበያ 47 ብር ከ01 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 41 ብር ከ07 ሳንቲም ገዝቶ 41 ብር ከ89 ሳንቲም እየሸጠ ነው። በንግድ ባንክ 38 ብር ከ55 ሳንቲም ተገዝቶ 39 ብር ከ32 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 46 ብር ከ08 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 39 ብር ከ89 ሳንቲም ገዝቶ 40 ብር ከ69 ሳንቲም እየተሸጠ ነው። በንግድ ባንክ 37 ብር ከ75 ሳንቲም ተገዝቶ 38 ብር ከ51 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 449 ብር ከ50 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲነር በጥቁር ገበያ 243 ብር ከ57 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲነር በጥቁር ገበያ 458 ብር ከ14 ሳንቲም በመመንዘር ላይ ነው። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ12 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይሄን ይመስል ነበር እስከ መጨረሻው ድረስ ስለተከታተላችሁን እያመሰገንን በዚያ፣ በቃን። መልካም ጊዜ፣ መልካም ቀን።